እርግጥ ነው መጽሐፍ ቅዱስ በዓለም ታሪክ ጸሐፊያን አይገመገም። ሰዎች ስለ ጥንታዊ የሰው ልጅ ስልጣኔና ታሪካዊ ሁነቶች ያጠናሉ። ነገር ግን ይህ ታሪክ ከሺህ ዓመታት በፊት የነበረ ቢሆንም በመጽሐፍ ቅዱስ ስላልተጻፈ አናምንም አይሉ። ዛሬ የምናነባቸው የጥንት ፋርሶች፣ ሮሞች፣ ግብፅ ታሪኮች የተጻፈው በዓለማውያን የታሪክ ጸሐፊያንና ተመራማሪዎች ነው። የብሉይ ኪዳን መጽሐፍቶች መጽሐፈ መጽሐፈ ሩት፣ መጽሐፈ ሳሙኤል፣ መጽሐፈ እዝራ ሳቱኤል እና ሌሎች የመሳሰሉ ትላልቅ መጽሐፎች ማን ጻፋቸው? እንዴት ተጻፉ? በየትኛው ክፍለ ዘመንስ ተጻፉ? የሚለውን በዛሬው ቪዲዮ ሰፋ ባለ መልኩ እናየዋለን። ቪዲዮን እስከ እስከመጨረሻው ተከታተሉት። መጨረሻ ላይ አንድ የሚገርም መጽሐፍ ሪኮመንድ አደርጋችኋለሁ ወደ ቪዲዮ። መጽሐፍ ቅዱስ በሁለት ትላልቅ ክፍሎች ይከፍላል፣ ብሉይ ኪዳንና አዲስ ኪዳን የሚሉ። ብሉይ ኪዳን የመጀመሪያው የመጽሐፍ ቅዱስ ክፍል ሲሆን ከአይሁድ መጽሐፍት ታናህ በቀጥታ የተቀዳ ነው። አይሁዶች መጽሐፍቱን በ24 ሲከፍሏቸው በክርስትና ደግሞ 39 ይደርሳል። በሁለተኛ ክፍለ ዘመን የአይሁድ ሊቃውንት ብሉይ ኪዳንን ከዕብራይስጥኛ ወደ ግሪከኛ ሲተረጉሙ ሰነዳቸው አጠራጣሪ ያሏቸውን መጽሐፍት ያስወገዷቸው ሲሆን ነገር ግን በክርስትና ከቁጥርና ይዘት ልዩነቶቹ ጋር ቅቡልነታቸው ጸድቋል። እነዚህ ከአይሁድ ብሉይ ኪዳን የተሰረዙ መጽሐፍት በግሪክኛ አፖክራፊ የተደበቁ የሚባሉ ሲሆን በኦርቶዶክስ ቋንቋ ደግሞ አዋልድ መጽሐፍት ይባላሉ። በዚህም መሠረት ካቶሊክ 46 የኢትዮጵያ ኦርቶዶክስ ደግሞ 54 የብሉይ መጽሐፍትን ይቀበላሉ። ነገር ግን እኛ በጥቅል ለማየት እንዲመቸን በዋናነት ሶስት አብያተ ክርስቲያናት ማለትም ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ የሚያጸድቋቸውን 39 የብሉይ መጻሕፍትን ብቻ ትኩረት አድርገን እናያለን። በመጀመሪያ ደረጃ የምናገኘው ኦሪት ነው። ኦሪት የሚባሉ ውስጥ አምስት ቀደምት መጽሐፍት ማለትም ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁና ዘዳግም ናቸው። ኦሪት በጥንታዊው የሶርያ ቋንቋ ሕግጋት ወይም ትእዛዝ ማለት እንደሆነ ይነገራል። በመጽሐፍት ውስጥ ከመጀመሪያው ፍጥረት ጀምሮ እስከ ሙሴ ሕልፈትና ስም ድረስ ያሉ ታሪኮች ተጽፏል። አብያተ ክርስቲያኑ እንደሚገምቱት መጽሐፎችን የጻፋቸው ታላቁ የእስራኤሉ ነቢይ ሙሴ እንደሆነ ነው። ለመሆኑ እነዚህን መጽሐፍት ማን አሰናዳቸው ለሚለው ጥያቄ የመጽሐፍ ቅዱስ መዝገበ ቃላት በገጽ 189 ላይ እንዲህ ይላል። ኦሪት ከጥንት ጀምሮ አምስት የሙሴ መጽሐፍት በመባል ይታወቃል። በአስረኛ ክፍለ ዘመን ገደማዊ ግን አንዳንድ ምሁራን ኋለኞች ነቢያት ጸሐፊዎች በእስራኤል በይሁዳ መንግሥት ዘመን ከምርኮም በኋላ እንደጻፋቸው ይናገራል። ይህ ማለት ሙሴ ከሞተ ከአንድ ሺህ ዓመት በኋላ ማለት ነው። ጽሑፎቹን የቀድሞ የባህል ህጎችን ሰብስበው አቀነባብሯቸዋል። በእነርሱም ዘመን ኦሪት መልክ ሊዝ ችለዋል የሚል ግምትም አላቸው። ይሁን እንጂ አንዳንድ አብያተ ክርስቲያናት ዘንድ እጅግ አጨቃጫቂ ሆኖ ተገኝቷል። እርግጥ ሙሴ ትእዛዛትን፣ ክፍሎችን እንደ ጻፈ በኦሪት ውስጥ ተናግሯል። ከሙሴ በፊት ስለነበሩ አባቶች ታሪክ አስቀድመው ሌሎች ጸሐፊዎችም ጽፎት ይሆናል። አይሁዶች በ90 ዓመተ ምህረት እንደ አውሮፓውያን አቆጣጠር በጂሚኒ ጉባኤ በጽሁፍ ያልሰፈረውና በትውፊት የተላለፈው ኦሪት የተባሉትን አስወጥተው አምስት መጽሐፎችን ብቻ ያስቀሩ ሲሆን ሌሎቹን አፖክራፍ ወይ ደግሞ ድብቅ ኦሪት ብለው እንደሸሸጓቸው በታሪክ ተጽፎ እናገኛለን። የመጽሐፍ ጥሮችን ስናይ እነዚህ የታሪክ አጥኚዎች የደረሱበትን ድምዳሜ የሚደግፍልን ብዙ የተደባለቁ ታሪክ ሁነቶችን የሚያሳይ አንቀጾችን እናገኛለን። ለምሳሌ ዘፍጥረት ምዕራፍ 12 ከቁጥር 6 ላይ አብራም እስከ ሴኬም ስፍራ እስከ ሞሬ አድባር ዛፍ ድረስ በምድር አለፈ የከነዓንም ሰዎችን በዚያን ጊዜ በምድር ነበሩ ይላል። እዚህ ታሪክ ላይ እንደምናገኘው ከነዓናውያን ምድራቸው ተወርሳባቸው በስደት ላይ ናቸው። ነገር ግን በሙሴ ዘመን ከነዓናውያን በምድራቸው ነበሩ። ይህም የሚያመላክተው ታሪኩ የተጻፈው ከሙሴ በኋላ ከነዓን በእስራኤላውያን ከተወረሰች በኋላ መሆኑ ነው። እንደሚታወቀው በሙሴ ዘመን እስራኤላውያን ዘንድ ንጉሥ አልነበረም። በእስራኤላውያን ንጉሥ መንገሥ የጀመረው በሳሙኤል ጊዜ ነው። አንደኛ ሳሙኤል ምዕራፍ 8 ከቁጥር አምስት ላይ እነሆ አንተ ሸምግለሃል፣ ልጆችህን በመንገድህ አይሄዱም። አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት። ነገር ግን ኦሪት እንደሚነግረን በእስራኤላውያን ንጉሥ መንገሥ የጀመረው ከሙሴ በፊት ነው። በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት በኤዶም አገር የነገሱ ነገሥታት እነዚህ ናቸው። ዘፍጥረት ምዕራፍ 36 ከቁጥር 31 ላይ የምናሴ ልጅ ኤዓርን ታሪክ ስናይ ደግሞ ኤዓር እስከ ጌሾራውያን እስከ ማዕካታውያን ዳርቻ ድረስ የአርጎብን ምድር ሲወስድ ሙሴ አልነበረም ሙቷል። ይህ ታሪክ የሆነው ከሙሴ በኋላ ሲሆን በመጽሐፍ መሳፍንት ግን እንዲህ ተተርቋል ሰባት መጽሐፈ መሳፍንት ምዕራፍ 10 ከቁጥር 3 እስከ 4 ላይ ከእርሱም በኋላ ገልዓዳዊው ኤአር ተነሳ፣ በእስራኤል ላይ 22 ዓመት ፈረደ። በ30 የአህያ ግልገሎች ሲቀመጡ የነበሩ 30 ልጆችን ነበሩት፣ ለእነርሱም እስከዛሬ ድረስ የኤአር መንደሮች የተባሉ በገለዓድ ምድር ያሉ 30 ከተሞች ነበሯቸው ይላል። ነገር ግን ይህ ታሪክ ከሙሴ በፊት ያልፈ ተደርጎ በወሪድ ተስክፏል። ዘዳግም ምዕራፍ ሦስት ከቁጥር 14 ላይ የምናሴ ልጅ ኤዓር እስከ ጌሸራናውያን እስከ ማዕከታውያን ዳርቻ ድረስ የአርጎብን ምድር ሁሉ ወሰደ፣ ይህችንም የባሰንን ምድር እስከ ዛሬ ድረስ በስሙ ኤአር መንደሮች ብሎ ጠራት ይላል። ኬብሮን ወይም የቀድሞ ቂሪያት አርባ ኬብሮን ስትባል ሙሴ በህይወት አልነበረ ሙቷል። ኬብሮን ሱማን የተሰጣት ከዚያ በኋላ ሲሆን በመጽሐፈ መሳፍንት እንዲህ ተነግሯል። መጽሐፈ መሳፍንት ምዕራፍ 1 ከቁጥር 10 ላይ ይሁዳም በኬብሮን የሚኖሩትን ከነዓናውያን እንዲወጋ ሄደ የኬብሮንም ስም አስቀድሞ ቂርያት አርባቅ ነበረ ይላል። ስለዚህ ከዚህ የምንረዳው ኦሪትን ሙሉ በሙሉ የጻፈው ሙሴ እንዳልሆነና ከሙሴ እልፈት በኋላ የሙሴን መልእክትና ግልጠተ መለኮት አጣምረው ሌሎች ሰዎች እንደጻፉት ነው የሚነገረው። በቀጣይ ቪዲዮ ሰፋ ባለመልኩ እያንዳንዱን የኦሪት ክፍሎችን እያወጣን እያየን ብዙ ምንማማር ይሆናል። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።